የቀይ እንቡጥ ጦር አዛዦች ለዘመዶቻቸው ወይም ለተወካዮቻቸው ወይም ለሚመለከተው ሰው የሚያስተላልፉት መልእክት ካላቸው እንዲጽፉ ተጠይቀው ነበር። ምን መልእክት እንደሚተዉ ለማወቅ ፍላጎት ስላደረብኝ አንዳንዶቹ እንዲያሳዩኝ ጠይቄያቸው ነበር። ምናልባት አደጋ ደርሶብኝ የሞትኩ እንደሆነ ያለኝ ጥሬ ገንዘብ በሙሉ ለቀይ ኮከብ ዘመቻ እንዲሰጥልኝ ጠይቃለሁ የሚሉ መልእክቶች ብዙ ነበሩ። አሳልፈው የሚሰጡት ውድ ህይወታቸው አልበቃ ብሏቸው ይሆን በማለት ተገረምኩ። ከዚህም ባሻገር ናቅፋ ደርሰናል። እንደ አያያዛችን ከሆነ ይህ ጦርነት ጊዜ የሚፈጅ አይመስልም። በቅርብ ቀን እመጣለሁ። በማደርገው መራራ ትግል ውድቅ ያለው ናቅፋ የኔ መቃብር የአብዮት አምባ ትሆናለች። ሞት አይቀርምና የሚሞትበትን ቦታና ሁኔታ መርጦ መሞት ታላቅ ዕድል ነው ግን ናቅፋን አደራ እኔ የታሪክ ሰው አይደለውም ተራ ወታደር ነኝ ግን ለኢትዮጵያችን ህልውና ኤርትራ ወሳኝ ናት ሲሉ ሰምቻለሁ ለኢትዮጵያ ህልውና ተሰውቻለሁ ከሕይወቴ በቀር ለአገሬ የማበረክተው ሌላ ውድ ነገር የለኝም ወገኔ ከኢትዮጵያ ህልውና ሌላ አደራ የለኝም አደራህን በኤርትራ ምድር የተከሰከሰው አጥንቴ በቁጣ እንዳይጮኽ አደራ ወዘተ የሚሉ መልእክቶች ነበሩ ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላችሁ ታሪኮችን እንጨዋወታለን። በዛሬው በይህም ነበር መሰናዷችንም የቀይ ኮኮብ ዘመቻ እናነሳለን። የቀይ ኮኮብ ዘመቻ በ1974 ዓ.ም በኤርትራ የተደረገ ታሪካዊ ትልቅ ዘመቻ ነው። ይህ ዘመቻ በጦርነት ምክንያት የፈረሱ መሰረተ ልማቶችን ለመጠገንና ሻዓቢያን የኤርትራ አማጽያንን ለአንዴና ለመጨረሻ ጊዜ ለመደምሰስ የተደረገ ዘመቻ ነበረ። ትላንት በኤርትራ የቀይ ኮኮብ ዘመቻ የከሸፈበት ቀን ተከብሯል። ይህንን በተለይ በናቅፋ ጦርነት ያከሸፉት የኤርትራ አማጽያን ቀኑን በልዩ ሁኔታ ያከብሩታል የሀገራቸውን የመገበያያ ገንዘብ ናቅፋ ብለው እስኪሰይሙ ድረስ የናቅፋ ጦርነት ለነሱ ልዩ ድል ነው። በወቅቱ ለነበረው ኢትዮጵያ መንግስትና ለኢትዮጵያ ታሪክ ደግሞ ጥቁር ጠባሳ ጥሎ ያለፈ ጥቁር ታሪክ። መቼም ቀይ ኮከብ ዘመቻ ሲነሳ ሁላችን የማይምር ውስጥ መጀመሪያ ድቅን የሚልብን የበአሉ ግርማ ኦሮማይ መጽሐፍ ነው። ምክንያቱም ዘመቻውን ቁልጭ አድርጎ በሚያምር ስነ ጽሁፍ አሳይቶናልና ነው። ቀደም ሲል በመግቢያችን ላይ ያስደመጥናችሁም የቀይ ኮኮብ ዘመቻ መክሸፍ የመጨረሻው ጦርነት የተደረገበት የናቅፋ ጦርነት ላይ ከዘመቱ ወታደሮች መካከል የቀይ እንቡጥ ብርጌድ አባላት ለቤተሰቦቻቸው ከላኳቸው ደብዳቤዎች ውስጥ የተወሰኑትን ከኦሮማይ ላይ ቀንጭበን ነበር ያስደመጥናችሁ። እስከ መሰናዷችን ፍጻሜ አብራችሁን ከቆያችሁ ዛሬ ቀኑን በማስመልከት ስለ ቀይ ኮኮብ ዘመቻ እንነግራችኋለን።